የልማት እምቅ አቅምና ጸጋዎችን ለይቶ በማቀድ ለተግባራዊነቱ በትኩረት በመስራት ሁለንተናዊ ዕድገት ማስመዝገብ እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በግብርና ሚኒስቴርና በአማራ ክልል ግብርና ቢሮ ትብብር የአማራ ክልል የ10 ዓመት የግብርና ትራንስፎርሜሽን መነሻ እቅድ ላይ ውይይት ተደርገዋል። አብዮት ከፋለ ተጨማሪ አለው። የሀገር ኢኮኖሚ ዋልታና ከ ሰማኒያ በመቶ በላይ የሚሆነው የሀገሪቱ ሕዝብ የኑሮ መሰረት የሆነውን የግብርና ዘርፍ ከበሬና ገበሬ ትርክት ከዝናብ ጥገኝነት እንዲላቀቅ ማዘመንና የዘርፉን ተጠቃሚነት ማሳደግ የትኩረት መስክ ተደርጎ በሀገራዊ ፖሊሲና ዕቅድ ተደግፎ እየተሰራ ይገኛል። በአማራ ክልልም በግብርና ሚኒስቴርና በክልሉ ግብርና ቢሮ ትብብር የክልሉ የአስር ዓመት የግብርና ትራንስፎርሜሽን እቅድ ላይ ውይይት ተደርጓል። ለዘመናት የግብርናው ዘርፍ ትኩረት ሳይሰጠው መቆየቱን ያነሱት የግብርና ሚኒስትሩ ዶክተር ግርማ መንቴም አሁን ላይ መንግስት ለዘርፉ ልዩ ትኩረት ሰጥቶ በግልጽ ፖሊሲና እምቅ አቅምን በልዩ እቅዶች እየተመራ ነው ይላሉ። አሁን ግልጽ የሆነ የግብርናና ና ገጠር ልማት ፖሊሲ ኢትዮጵያ አላት። ወደፊት ያየ ግብርናችን ከየት ተነስቶ የት መድረስ እንዳለበት ያመላከተ፣ ሁሉንም የግብርና አቅሞች እንዴት አድርገን መጠቀም አለብን የሚለውን ያመላከተ አገር በቀል የሆነ ከራሳችን ነባራዊ ሁኔታና ኮንቴክስት ጋር የታየ ፖሊሲ አለን። የአግሮ ኢኮሎጂ የአፈር፣ የውሃ፣ የአየር ሁኔታ ባለቤት ነች ኢትዮጵያ። ከዚህ ውስጥ ደግሞ አማራ ክልልን ነጥለን ስናወጣው አማራ ክልል የብዙ ጸጋዎችና እምቅ አቅሞች ባለቤት ነው። አደለም እንደ ክልል አንዳንዱ ቦታ ላይ እንደ ዞን ብንሄድ፣ ዞኑ አንድና አንድ ብቻ አደለም ብዙ ተለያይነቶች አሉት። ስለዚህ ግብርናን ስናቅድ አማራ ክልል ላይ ያሉትን ጸጋዎችና እምቅ አቅሞችን ለይቶ ያንም ባወቀ መንገድ ማቀድ ይጠበቅብናል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደም በግብርናው ዘርፍ አበረታች ለውጦች እየታዩ ቢሆንም ምርታማነትን ከማህበረሰብ ሁለንተናዊ ለውጥ ጋር አስተሳስሮ መምራት ይገባል ብለዋል። ያየናቸው ያገኘናቸው ድሎች የልማት ስራዎች በከፍተኛ ደረጃ መስራትን ማልማትን የሚጠይቁ መሆናቸውን ተገንዝበናል። ይሄንን አማካኙን ወይም ደግሞ ዝቅተኛ ደረጃ የሚገኘውን የምርታማነት መጠን በከፍተኛ ደረጃ ለማሳደግ ዝለትን ይጠይቃል፣ ልውጠትን ይጠይቃል፣ ትራንስፎርሜሽን ይጠይቃል። ይሄ በአጠቃላይ በቁስ ሳይሆን ብቻ ሳይሆን አጠቃላይ ማህበረሰብን በአስተሳሰብም አስተሳሰቡን በተጨባጭ ገቢራዊ በማድረግ የሚያስችለውን ሁለንተናዊ አቅምም መፍጠር ይጠይቃል። ይሄን ግንዛቤ ደግሞ ወደ ተጨባጭ አቅምና ችሎታ ለመቀየር ሁሉንም ተዋንያን አመራሩንም ባለሙያውንም ልዩ ልዩ ባለድርሻ አካላትንም መንግሥት ያልሆኑ ድርጅቶችንም ጭምር በማስተባበር ወደ ተሻለ ርቀት ለመምራት የሚያስችለውን እቅድ እንደዚህ በአማረ ሁኔታ አዘጋጅተው በዛሬው ዕለት ለውይይት አቅርበውልናል። የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እቅዱ እንደ ሀገር የተያዘው ሀገር በቀል የኢኮኖሚ ማሻሻያ ያቀደ አካል መሆኑንና ኢትዮጵያን አፍሪካዊት የብልጽግና ተምሳሌትና ዜጎች ተደስተው የሚኖሩባት ሀገርን የመፍጠር ዓላማ ለማሳካት ያለውን ምቃቅም ያማከለ ስራ መስራት ይገባል ብለዋል። ከብዙ የአፍሪካ ሀገሮች በቆዳ ስፋትም በህዝብ ብዛትም የሚበልጥ ክልል ነው። ባለው ሀብት ባለው ማዕድን ለግብርና ባለው ጸጋ የሚበልጥ ክልል ነው። ስለዚህ ሀገር ነው የምንመራው ማለት ይህንን በደንብ እስካሁን በመጣንበት መንገድ ያየናቸው በጣም በርካታ ተስፋዎች አሉ። እነዚህን ተስፋዎች የሚያሰፋ ነገር እንዴት እንስራ ነው። በግብርናው ዘርፍ በጣም ሰፋ ያለ ስራ የሚሰራ በግብርናው ዘርፍ ሰፋ ያለ የስራ እድል የሚፈጠርበት፣ ሰፋ ያለ ህዝብ ሞቢላይዝ የምናደርግበት፣ ሰፋ ያለ ሀብት ማሰባሰብ የምንችልበት ነው። ደግሞ ጸጋም አለው ክልሉ። የክልሉን የልማት ጸጋዎች በአግባቡ በመለየት የርብርብ ማዕከልን ፈጥሮም ሀገርና ሕዝብን በፍጥነት ወደ ተሻለ ለውጥ የሚያሻግሩ ስራዎች በእቅዱ የተካተቱ መሆኑንም የስራ ኃላፊዎቹ አብራርተዋል።